ሰላም እግዚአብሔር ለእናንተ ይሆን ውድ ኢትዮጵያውያን፣ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ፣ ፈጣሪ ይመስገን፣ አለሁኝ። እንዴት ናችሁ? ስራ፣ ጤና፣ ህይወት ሁሉ ሰላም ነው? ሁሉ መልካም? እኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ክብሩ ይስፋ። ለሙዳን ያለው እና አርሙዳን እንዴት ይዟችኋል? እና ምንም አይልማ፣ እግዚአብሔር ይመስገን ይችለነዋል። እኛ እኔ እንኳ እንኳን እግዚአብሔር ይመስገን አላማርም፣ ምክንያቱም ከእኔ ባሰ ብዙ ሰዎች አሉ በጣም ከጠዋት ጀምሮ እስከ ማታ የሚፈጉት ማለት ነው። በነገራችን ላይ እቃ እንደማጥብ የሚያስጠላኝ ነገር የለም። እቃ ሳጥብ በጣም የሚጨንቀኝ ግን ዛሬ ማለት ነው። ሙሆነን ለመናገር እኔ በእንደዚህ አይነት ቪዲዮ ብዙ መስራት አልወድም ግን በሞተች ህይወታችን ቀነኒ አዱኛ ላይ በጣም በቃ ማርያምን እግዚአብሔር ምስክሬ አመናችኝም አላመናችኝም፣ በቃ ዘመድ የማውቀው ሰው እንደሞተኝ እንደሞተብኝ ያህል ነው፣ በቃ የተሰማኝ ማለት ነው። ግን ወደ ኋላ ተመለስኩኝ። ሴትዮዋ ራሱ ምን ሆነች ነው ምናምን እያለች የነበረ ግን ሰው ሞቶብኛል ምናምን ሳይሆን በቃ ቤተሰብ ምክንያት ምናምን አልኳትኝ ማለት ነው። እና በጣም ነው በቃ አይደል በጣም ነው እንትን ያልኩት በጣም ነው የተሰማኝ። ተስፋችንስ ምንድን ነው ማለት ትዳር እንዲህ ከሆነ? አሁን እዚህ ጋር እግዚአብሔር ነው የሚያውቀው። ምክንያቱም አንዳንድ ቴክስቶች አስገባላችኋለሁ እና ፖስት ያደረገች ከሰው ጋር ግን አይሮን እውነት የሚሆን ውሸት ምንም የምናውቀው ነገር የለም። ግን ያየ ነው እዚህ ሶሻል ሚዲያ ላይ እየተዘዋወረ ያየ ነውን ነገር እዚህ ጋር እንደ መረጃ አቀርብላችኋለሁ። እውነት ለመናገር ትዳር የምንገዳደልበት አይደለም፣ እርስ በርስ የምንተራረድበት አይደለም። ተከባብረን ተዋደን የምንኖርበት እንጂ የምንገዳደልበት አይደለም። ካልሆነ የውላችሁ ታዋቂ ስለሆነ አዋቂ ስለሆነ ሀብታም ስለሆነ ደሃ ስለሆነ አይደለም። እሱ አይደለም ትዳርን የሚያቆሙ ሲጀመር። ሀብታም ስለሆነ ትዳሩ እስከ መጨረሻ ድረስ ይጸናል ማለት አይደለም፣ ድሀ ስለሆነ ይፈርሳል ማለት አይደለም። ገባችሁ? እና አሁን እቺ ልጅ እዚህ ጋር ከልጅቷ ጋር ስትጻጻፍ የነበረው በትዳሯ ደስተኛ እንዳልሆነ ያች ምናምን ነው በቃ ላ የምታወራው የነበረው ማለት ነው። ከልጅቷ ጋር እንግዲህ አይዶ ነው ፖስት ያደረገችው ልጅቷ እና ትዳር ካልተመቻችሁ እግዚአብሔር ምስክር ዓለም አደለም፣ ይደፋባችሁ አለም አይደለም የሚከደንብን። ምክንያቱም ህይወታችን እስከምናጣ ህይወታችን ነፍሳችን እስከምትወጣ ድረስ መሆን የለበት ማን ስለሆነ ሲጀመር ይመታታል ምናምን ምናምን፣ ማን ስለሆነ እሱ ማን ስለሆነ ተከባብረሽ ነው መኖር ያለብሽ። እስከ ዱላ ድረ እኔ ማርያምን፣ እውነት አንዳንድ ሌሎች አርቲስቶች ማለት ነው ጀግና ናቸው። ጌታ ካልተመቻሽ እግረህን ብላ ብለሽ ውጪ አለቀ። ማርያምን እግዚአብሔር በመጀመሪያ እግዚአብሔር አምላክ የድንግል ማርያም ልጅ አልፋ ኦሜጋ ኢየሱስ ክርስቶስ የእውነት የማይረባ ለሕይወታችን የማይጠቅመን በሕይወታችን ውስጥ ካለ ማናችንም ብንሆን እግዚአብሔር ከሕይወታችን ውስጥ ያስወግድልን። ለሕይወታችን የማይጠቅመን ሰው ካለ ማለት ለእኛ የማይጠቅም ወር ደግሞ እኔ እሱን የምጎዳ ከሆነ እሱን የሚጎዳኝ ከሆነ ማርያምን ያለ ትዳር መኖር ይሻላል እኮ እንዴ! ለምን የምትገዳደሉበት? አይደለም ማትዳር ገባች እና አንድ አንድ አንዴ፣ ደግሞ ራስ መተማመን የሌላችሁ ወንዶች ማርያምን ራስ መተማመን ከሌላችሁ አታግቡ፣ በቃ ሴት ልጅም መከራውን ሆነ አታብሉት። እንዴኛ እሰ እቺ ልጅ አሁን ስንት ነገር አሳልፋ፣ እንግዲህ አዲስ አበባ እኔ እንደውም የአዲስ አበባ ተወላጅ መስላኝ ነበረ፣ አይደለችም። እና ስንት ነገር አሳልፋ ይሆን እዚህ የደረሰች፣ ስንት መከራ አሳልፋ ይሆን እቺ ልጅ፣ ስንት ዋጋ ከፍላ ይሆን እቺ ዛሬ የምትኖረውን ነው ያገኘችው ቀላል አይደለም። ገባችሁ ቀላል አይደለም። እና የሰውን ህይወት እንደ ቀላል እንደ እንትን አታጥፉ ማለት ወር ባልሞላ ውስጥ እንግዲህ ማለት እኔ ሲጀመር ይሄ ዝም ብሎ ነው የሚያወርቱ የኢትዮጵያ ህግ እንደ ማርያምን የዚህች ልጅ እውነትን ያወጣል ብሎ እኔ እግዚአብሔር ነው አመናችኝ ማለም የኢትዮጵያ ህግን ተስፋ አላደርግ። ምክንያቱም ከዚህ በፊትም ያጫሉ ሲሞትም ምን የሚወጣ ምን ቀር እስካሁን ይኸው። እውነት እሱን የገደለችው ያቺ ሴትዮዋ ናት። ይህ ሁሉም ልቡ ያወቀ ማንኛችንም እንደምንጠራጠር ጠርጥረናል። ልጅቷ ናት ብሎ ደምድሟል፣ ብዙም ሰው ማለት ነው። የዚችም ልጅም አሁን ባሏ ነው ምናምን የተባለ ነው ያለው። ሲጀመር የሆነች ልጅ በደንብ እያወራች ነው እዛ ነበረ፣ እንዲህ ጌታን እንደዛ እያለች ነበረ እና በቃ መረጃ ስጪን መረጃ ስጭን ልጁን ቁጥር መጀመሪያ ቪዲዮ ምናምን ነበረ ታውቃላችሁ እኔ አንዳንዴ ሰው ልጅ ጭንቅላቱ ይዞረበት ሰው ፎሎ ስለሚፈልግ ያልሆነውም የሆነውንም ያወራል እና እንደዛ ብዬ አስቤ ነበረ ግን እስኪ ሞታ በእጁ ነው የደረቀችው ምናምን ትላለች ማለት ነው እና እንደም ይመስለኝ እግዚአብሔር ይቅር ይበለኝ እኔ ድንግል ማርያም ልጅ ይቅር ይበለኝ ከገደሏት በኋላ ነው ወደ ውጪ እንደ እሷ እንደምትለው ይጣሏት ማለት ነው። ልጅቷ እንደምትለው ማለት ነው። ምክንያቱም ልጅቷ እኔ ጓደኛዬ ባሌ፣ እሱ ጓደኛ ነው እዛ ነበሩ አብሮ ነበሩ ስትል ነበረ። እና ብዙ ሰው እንዲያውም በውስጥ የደወለላት ነው ምናምን የልጁን ቁጥር ስጪ። ራሷን ደግሞ ፕሮፋይሏ የሌለ ነው ራሷን ደብቃ ነው የምታወራ ልጅቷ ማለት ነው። እና ይመስለኛል እንደዛ እየተባለ ያለው እና በጣም ነው የሚያሳዝነው። በጣም ማርያምን በጣም በጣም ነበረ የምወዳት። ይችልሽ ጌታ ምስክሬ። በእኔ ዙሪያ ያላችሁ ሰዎች የምታውቁኝ ታውቃት ማለት በጣም የምንቀራረብ ሰዎች ታውቃላችሁ። በጣም ነው በቃ የምወዳት። በጣም ነው ደግሞ የምታምረው። እግዚአብሔር ምስክሬ። በጣም አንድ ቀን እንዲህ እንዲህ ብለህ በቃ አለ። ብዙ አሁን የእኛ የኦሮሞ ልጆች ላይ ማለት ነው ብዙ ነገር ስታዩ ማለት ስለ ዘረኝነት ምናምን ሲያወሩ ነው አንድ ቀን አንድ ቀን እንደዚህ አይነት ወይስ ሰምቻት አላውቅም። እና ሰው የሆነች ልጅ ናት እና እግዚአብሔር አንዳንዴ እብላኝ ለቤተሰቧ፣ እብላኝ ለእናቷ፣ እብላኝ ለእናቷ ለምትወጣት እኛ ዛሬ ያለቀስን አልቀሰን የተከፋንም ተከፍተ እኔ ማርያምን ከእናቴ ጋር እንኳን ስልክ ለማውራት በቃ አላልል መደወል ስላለብኝ ከናዚ ጋር ደውዬ ትንሽ አውራውኝ ምናምን እንጂ በቃ ብዙ ስልክ እንዴት እንደምሞላ ካርድ እንዴት እንደምሞላ እንኳን ነው የጠፋብኝ። ታውቃላችሁ እና በጣም ነው ማርያምን፣ በጣም ነው የከፋኝ፣ በጣም ነው የደበረኝ ማለት ነው። የእምር አይኔ አይኔ አብጧል፣ ይሄ አይኔ አብጧል። ያው ፍሊደር ስለተጠቀምኩኝ ብዙ አይታወቅም። እና እቃ እያጠብኩኝ ምን እያልኩ ምን እያልኩ ብቻዬን ነው የማወራው፣ በቃ ብቻዬን ነው የማለቅ ሰው ኩስ መቼስ ማን ከኔ ጋር ያለቅሳል? እና የኔ ናት በእውነት የኔ ናት። ይቺ ገና ሮጣ ያልጠገበች ገና ብዙ ነገር የሚያምራት ልደቷን ልታከብር ሜካፕ ተሰርታ ነበር። ፎቶዋ ምናምን ፖስት ተደርጓል። አይታቸዋል። እኔም ፖስት አድርጌያለሁ ኮሚኒቲ ላይ ማለት ነው። እና ፎቶ ምናምን ተነስታ የልደት ፎቶዋ ምናምን እንደዚህ እንደ እንደ እንትን እንዳለላት አላወቀችም እሷ የኔ እናት ማርያምን እኔ ማመን ነው ያቃተኝ። እግዚአብሔር ምስክሬ ማመን ነው ያቃተኝ። ታውቃላችሁ መጀመሪያ ቲክቶክ ላይ ስገባ ማመን ነው ያቃተኝ። ስለ ሃይማኖት ዙሪያ እየተወራ ያለው ነገር ነው መስማት አንዳንድ ላይቭ ላይ እያዳመጥኩ የነበር ሴትዮ ላይ ደግሞ ስለስጥ ላይ እንደውም ተናድጄ ምናምን ነገር ሁላ ነበረ እና ማመን ነው ያቃተኝ። ጌታ ምስክሬ የዚችን ልጅ ሞት ማመን ነው ያቃተኝ። እናቴን እናቴን ነው ምትላቸው ማርያምን ማመን ነው ያቃትኝ ማለት ከዛ ምን በቃ ገብቼ የማውቃቸው የኦሮማ ሴቶች ምናምን ስር ነው ውጭ ገብቼ ከዛ ጉርሻ ላይ ነው ያየውት ፖስት ተደርጎ ማለት ነው እና ያኔ ነው ያመንኩትኝ። በቃ እውነት ነው ምን ሆና ነው ብዬ ደግሞ ላይቭ ልጆቹ ጋር ከዚህ ገብቼ ምናምን ስጠይቃቸው እንደዛ ምናምን አሉ ማለት ነው እና በቃ ማመን ነው ያቃት ግን በቃ ሄደች እሷ እውነት ሆስፒታል ገብታለች ምናምን ሲሉ እውነት እግዚአብሔርም በቃ ባልሞተች ምናምን ውላ ነበረ ምለው ግን አይደለም ከሞተች በኋላ ነው ሬሷዋ ከማለት ካረፈች በኋላ ነው ሆስፒታል ለመርመራ ነው የሰዱት። አይ ቲንክ እንዛ ይመስለኛል። እና ቀነኒ የእውነት እግዚአብሔር ነምስሽም በጸደገነት ያኖረው ሌላ ምንም አለ በቸርነቱ በምህረቱ ነምስሽን እግዚአብሔር አምላክ ቅዱሳኑ ጋር ያሳርፈው ሌላ ምንም አልልም። ለቤተሰቦችሽ፣ ለምትወዳት እናትሽ ፈጣሪ መጽናናትን ያድልልሽ። ሌላ ምንም አልልም። ከዚህ በኋላ አናይሽም አናገኝሽም፣ እና አንቺስ ተገላግለሻል። እውነት አንዳንዴ ህይወት ቢመራንም እንኳን ግን ደግሞ አላልል ያልፋል። ዛሬ ቢከፋን ነገ እንደሰታለን። እና እዛ ነው ሌላ ምንም ልላችሁ አልችልም እና ብቻ ነፍሷን በሰላም ታሳርፈው እና ያሳርፈው ፈጣሪ የድንግል ማርያም ልጅ። እሱ